ምርግጠኛ ነኝ እያቼ የተረገመች ሲሆን አድርግ ብለው ነው። ቅዱስ ምን እያልክ ነው? ባትፈታተኝም በጣም ጥሩ ነበር። ምናልባት የልጅሉቱ ቦስሮ በማድረግ እስከ መጨረሻው አብረውን ይቆዩ። ሀና በጣም ግራ ስለገባት ለወንድሟ ለምናሴ ትነግረዋለች ከእዝራ ጋር እየተፈጠረውን አቶ ኖላዊም አሴርን ቱቦ ለቱቦ መንገድ ለመንገድ ሲፈልጉት ቆይተው በመጨረሻም አግኝተውት ወደ ቤት ይዘውት መጥተዋል። ሀናም እንዴ፣ ምናሴ ድን ብላል፣ ምንሆና ነው ያኮረፈችው? በማለትም ትጠይቀዋለች። እኔ ምናውቃለሁኝ ተቀይማ ነው በእኔም ይላታል። እና ታዲያ አብረን ቁጭ ብለን እንዴት ዋልሽ ነው እንዴት ዋላችሁ የሚባለውም ትላለች ሀና። አላውቅም፣ እኔ ጠረጠርኳት። ከዚህ በፊት ባዩሽ እስር ቤት በነበረችበት ጊዜ ምግብ በሰሀን እየያዘች ትወጣ ነበረ። አሁን ደግሞ አክስቴ ባዩሽ ተፈታለች ከእስር ይመስለኛል፣ ለእርግብ እየወሰደች ነው በማለት ተጠራጥሬ ዛሬ ይዛ ልትሄድ ስትል ጠየኳት። አልናገርም ስትለኝም ምግቡን ቀምቼ አስቀመጥኩት። ምናልባት በዛ ተቀይማ ነው ይላታል። እንዴ ድንብላልኩ፣ የዋህናት ይሄን ልታደርግ አችልም። እንዴት እንደዚህ ታስባለህም? ትላለች ሀና። አላውቅም ብቻ እንደዚህ አሰብኩ ይላታል ወይዘሮ ሚላትም። ባዩሽን መንገድ ላይ ታገኛታለች። መንገድ ዘግታ በጣም ትዝትባታለች፣ ታስፈራራታለች። ወይዘሮ ባዩሽም አይናፍ አይናውጣ እናትና ምን ልታመጪ ከዚህ በኋላ እኔ ናችሁ እኮ ሁሉ ውስጥ ገብተናል ትላታለች። እኔ ታውቂያለሽ እንድትታሰሪ አልፈልግም። እኔ እዚሁ አይኔ እያየሽ ማምቶሽ እንድትሞቺ ነው የምፈልገው ትላታለች። ከእስር የሚያስፈታውሽ እኔ ነኝ በማለት ትነግራታለች። ማለት አንቺ እንዴት ልታስፈችኝ ትቻያለሽ? የትኛዋ ሕግ ነሽ እያለች ባዩሽ ታሾፍባታለች። ስሚኝ፣ ከዚህ በፊት የሀናን ማስረጃ የወሰደው ልጅ እንዳስገደላችሁ አውቃለሁ፣ እና ደግሞ ለምናሴም እንደዚህ ሰው ልከሽ እንደነበረ ብዙ መረጃ አለኝ ትላታለች። ወይዘሮ ባዩሽም ትደነግጣለች። ጋርዳ ጋር ትደውልና አሁን ስራ አለ ታስፈልገኛለህ እና በማለት የሆነውን ሁሉ ትነግረዋለች። ወይዘሮ ሜላትን ተከታተልልኝ፣ ምንም ነገር እንዳታደርጋት ብቻ ምን እንደምታደርግ እይልኝ በማለት ትነግረዋለች። እሱም ስራውን ቀጥሏል። ወይዘሮ ሜላት የዋዛዋ አይደለችምና ከኋላዋ ማን እንደሚከታተላት ስለተጠራጠረች ተደብቃ ታየዋለች። ባዩሽንም ስታገኛት የላክሹ ሰውቂ እኔን እንዲከታተል የቀኝ እጅሽ እንደሆነ አውቃለሁ፣ ብትጠነቀቂ ይሻልሻል። ካልሆነ እሱን አስቀድማለሁ በማለት ትነግራታለች። አቶ በቃሉም የወይዘሮ ሜላት ወይዘሮ ባዩሽ የላከችውን ጋርድ ለምንድን ነው የምትከታተለኝ ይለዋል። ማን ልከሆነውም በማለት ጥያቄውን ይቀጥላል። እንዴ ማን እንደላከኝ እኔ ልነገርህ አልችልም፣ ግን ምን ፈልገህ ነው በማለትም ይነግረዋል። ወይዘሮ ባዮሽ ብዙ ከፍለው እንደላከችውም ይነግረዋል። ስማኝ እኔ የእሷን ሶስት እጥፍ ልክፈልህ፣ አንተ ደግሞ ባዮሽ ላይ ስራ ይለዋል። ያንኛውም የብር ችግር ነውና ያለበት እሺ ብሎ ተስማምቶ ባዮሽን ክደዋል ማለት ነው። ሀናም ጋር መንገድ ላይ ተገናኝተው እንዴ እስከዛሬ ለምንድነ ለምድኖ ሰላም እህትሽናት እንዴ ያልነገርሽኝ ይላታል። እንንጃ ብሎኝ አያውቅም አው ትለዋለች። ጓደኛው ሀና ድብቅናት አልነገረችም በሚል ሴራ ትንሽ ሰርታ ስለነበር ለእሷ እኔ እሷን እንጂ የምወደው ቤተሰቦቿን፣ እህቷን አይደለም፣ አይመለከተኝም፣ ነገረችኝ አልነገረችኝ በማለት ለእሷ መልሶላት ነበር። ግን ሀናን ይጠይቃታል። አይ ምንም ትዝ ብሎኝ አያውቅም፣ ደሴ ነው ያደኩት ስላልሽ ነው በማለትም ይነግራታል። አዎ እሱን ሌላ ጊዜ ይነግረሃለው ታሪኩ ረጅም ነው በማለት መልሳለታለች። እርግብም እንደ ድንብላሌም እንደለመደችው ምግቧን ሰርታ ይዛ ስትሄድ ምናሴ ይከታተላታል። መንገድ ዳር የተኛ ሰው ስታበላ ከርቀት ስላያት እንዴ እች ልጅ እውነትም የጎዳና ተዳዳሪ ነው እንዴ የምታበላው ወይኔ ተበላሁ ይላል በመጨረሻም ይከታተላታል የምታበላው ልጅ ሲያየው ይደነግጣል ይሄ ማለት እኮ የእርግብ ጓደኛ ነው እንዴት እኔ ማመን አቃተኝ ወይኔ በማለት ወደ ቤቱ ተመልሶ መጥቷል ተምቹም ቁጭ ብሎ ከጎዳና ዶሮ ድሮ አብረውት ከሚኖሩት የጎዳና ልጆች ጋር ያወራል። የቲዳችሁ ነው እንዴት ጠፋችሁም እያሉ ይነግሩታል። እኛ የጎዳና ሕይወትን ለመውጣት እየፈለግን ጫፍ ደርሰናል እና እኔና ጆሩ ለዛ ነው የጠፋ ነው እያለ ይነግራቸዋል። ወይዘሮ ሜላትም ድንብላልን ቢጠሯት አትሰማም። ወደ ኪችን በመሄድ እኔ ምልሽ ብዙ ጊዜ ጠራሁሽ ምን ሆነሽ ነው? እዚህ ስመጣ ደግሞ ፍዝዝ ብለሽ ቁመሻል ትላታለች። አይ ደህና ነኝ እትዬ ስላልሰማው ነው ትላለች ድንብላል። መሄሮንም ወደ ወይዘሮ ባዩሽ በመደወል መረጃ ከፈለግሽ ስለ እርግብ ያው ያልኩሽን ብር አስገቢ እያለች ታስጨንቃታለች ባዩሽ በጣም ውጥረት ውስጥ ገብታለች እኔ እኔ ባዩሽ አይደለሁም እንዴ ማንም ይጫዋትብኝ እያለች ብቻዋን ትፎክራለች ሀናም ዝራን ትጠይቀዋለች ለምንድን ነው ስለ ሰላም የጠየከኝ ምናልባት ከዚህ በፊት ከሰላም ጋር ግንኙነት ነበራችሁ እንዴ ያንን ፈርተህ ነው የምጠይቀኝ በማለትም ትናግረዋለች እኔ ከሰላም ጋር ምንም አይነት ግንኙነት የለኝም ግን ህትሽ እንደሆነች ስላላወቅኩ ለማጣራት ያክል ነው ብለዋታል። የዛሬው ክፍል ይህን ይመስል ነበር። በቀጣይ ክፍል እስከምንገናኝ ነጅ ሆም ኩኪንግን ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ የሆኑ አዲስ የምትመጡ ቤተሰቦች ነጅ ሆም ኩኪንግን ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሸር አድርጉ። የዛሬው ክፍል ይህን ይመስል ነበር። መልካም ቀን ባይ